ሙሽሮቹ ሰብሰብ ብለው ዱባይ ገብተዋል ማለት ነው እንዴ! ገና ከመግባታቸው እኮ ሙቀት ገደለን እያሉ ነው። እና በነገራችን ላይ በት ሰዓት ሙቀት እንደውም ገና አልገባም። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ አበረታቱኝ እስኪ ውዶችን። እና እንግዲህ አብርሽና ሮታ ያው ዱባይ ገብተዋል ማለት ነው፣ እንዲሁም ጓደኞቻቸው የምር ግን ይሳቅ ስለቀረ እንዴት እንደደበረኝ እኔ እንጂ አሳዘነኝ ምስኪኔ ማለት ነው። የሆነ ነገር ተስፋ አድርጋችሁ እውነት በጣም ከልባችሁ ተስፋ ያደረጋችሁበት ሲቀር በጣም ነው የሚያስጠላው፣ በጣም ነው የሚደብራችሁ። እና ይሳቅ እንግዲህ ሊሄዱ የነበረ ቀን ማለት ነው እኔ እንባንባ እያለኝ ነው፣ ነገር ግን ወንድ ልጅ ስለሆንኩ ነው እንጂ በጣም ከፍቶኛል እያለ ነበር እየሸኛቸው እያለ ማለት ነው። ያው አንዳንዴ እንግዲህ እድል እንደዚህ ነች። የእድል ጉዳይ ነው። ሁሉም ነገር በእድል ነው የሚሆነው እና እድል አልመጣለትም የእሱ ሪጀክት ተደርጓል ማለት ነው። ግን እንደዚህ የቪዚት ቪዛ በቃ ኮተቱ ማዕት ነው ማለት ነው። በጣም የሚገርም ነው። ይሄን ያክል የተፈተኑበት ምክንያት ምንድን ነው? እነዚህ ልጆች ማለት ነው። እንግዲህ ግማሹ በሰላም ሲገባ፣ ግማሹም ደግሞ በፈተና ነው የገባው። በተለይ ማርኪ በጣም ችግር ነበረ። ነገር ግን በሰላም ገብቻለሁ እያለ ነበረ ማለት ነው እና እንግዲህ የአብርሽና የሮታ ሰርግ በዱባይ ዋው! ረረረ ዱባይ ያሉ የአብርሽና የሮታ ደጋፊዎች እንግዲህ ከዛ ይገኛሉ ብዬ አስባለሁ። ብቻ ምርጥ የሰርግ ፕሮግራም እንደሚሆን አልጠራጠርም ማለት ነው። በዛውም ደግሞ እንግዲህ የሆነ ጭምጭምታ እየተሰማ ነው ጽጌና ዳኒ ቀለበት ሊያደርጉ ነው እየተባለ ነው። የጽጌና የዳኒ ነገር ግን እኮ በጣም ግራ ነው የሚያጋባው። የስንት ዓመት ሙሉ ወይ ፍቅረኛሞች አይደሉ ወይ ምንድን ነው፣ ምንድን ነው ብለን መንጥራት የምንችለው እነሱን። ግን የምር ከዚህ ጊዜ በኋላ ግን ማለት ነው ዳኒ ከሌላ ሴት ጋ፣ ጽጌ ከሌላ ወንድ ጋ እውነት አብረው ይኖራሉ? በጣም ከባድ ነው። እነዚህ በጣም የተለማመዱ ልጆች ናቸው። እና ቀለበት ቢያደርጉና አብረው ተጋብተው ቢኖሩ በጣም ደስ ይላል። ደግሞ ይመጣጠናሉ አይደል ባህሪ ለባህሪ በተለይ ተዋውቀዋል። ማግባት ያለባችሁ ደግሞ ባህሪ ለባህሪ የተተዋወቃችሁትን ሰው እና ምንድነው የምትፈልጉት ምንድነው የሚፈልገው የሚለውን ካወቃችሁ በቂ ነው። እና ዳኒ እያስቀናት ነበረ ማለት ነው። የጽጌ ቅናት እኮ ካፍንጫዋ ናት። በቃ ቡግ ነው የምትለው። እና እያስቀናት ነበረ፣ ሌላ ቆንጆ የሆነች ሴት ፍቅረኛ ሊይዝ ነው ማለት ቀለበት ላደርግላት ነው እያላት ማለት ነው። እና በጣም አናዷት ነበር ዳኒ ሲጀምር በተፈጥሮ የሆነም አላውቅም፣ በቃ ጽጌን ማጨለል ማናደድ ይወዳል በጣም እና ብቻ፣ ዳኒና ጽጌ ቀለበት አድርጉ ተጋቡ፣ ችግር የለውም በጣም ነው የምታምሩት፣ የምሬን ነው። በጣም ያው ተለያይታችሁ የማትለያዩ ሰዎች እስከሆናችሁ ድረስ በአንድ ተጠቃላችሁ ኑሮ ማለት እፈልጋለሁ። እንግዲህ አብርሽና ሩታ ደግሞ እናንተ ግን እኮ ፈጣሪ ታሪክ ቀያሪ ነው። እግዚአብሔርን ነው የምላችሁ ፈጣሪ ታሪክ ቀያሬ ነው። የአብረሽና የሩታ ትዳር አንድ ሁለት አንድ ሁለት አንድ ሁለት እያለ ለመፋታት ትንሽ ቀርቷቸው፣ ነገር ግን ያ ሁሉ ታሪክ አልፎ ዛሬ ሰርጋቸው ልንበላ በላ ነው። በጣም የሚገርም ነው እና ብቻ መልካም የጋብቻ ጊዜ ይሆንላችሁ ውዶቼ። አንዳንድ ፈተናዎች ለበጎ ናቸው። የምር የምላችሁ የተሻለ ነው እንጂ ይዞ የሚመጣው ያው፣ ከዛ ከነበረበት ላይ አትቆዩም። ፈተና ሲመጣባችሁ ከነበራችሁት ላይ ትሻሻላላችሁ፣ ነገሮችን ማገናዘብ ትጀምራላችሁ። እና አብርሽና ሩታ አሁን ላይ ያሉበት ነገር በጣም በጣም ደስ የሚል ነው። አሪፌ ፍቅር ጊዜ እያሳለፉ ነው። ቀጠል ብሎም እንግዲህ ትዳራቸውን ሊመሰርቱ ነው። ሲቀጥልም ደግሞ ቡታጅራ ገብተው ገና ትልቅ ሰርግ ይደገሳል። ቡታጅራ ድረስ ይሄዳሉ። በጣም አለምን ማለት ጉድ ያስባለ ሰርግ እንደሚደገስ አልጠራጠርም ማለት ነው። ቡታጅራ ላይ እንግዲህ በዱባይ ቆይታቸው እስከ ስንት ቀን እንደሆን ባናቀም ነገር ግን ያው ትዳራቸውን እስከሚያደርጉ እስከሚጋቡ ድረስ ቢያንስ አንድ አስራ አምስት ቀን ይፈጃል ምናምን ብሏል አብርሃም ባለፈው ማለት ነው። እና ስብስባቸው እንዴት ደስ እንደሚል የምር ጓደኝነት እኔ እንጃ አብሮነታቸው አሁን ላይ በጣም ነው ደስ የሚለው። እነሱ የሚደብረው ሲጣሉ ብቻ ነው። እነ ጽጌ የምንዳልን የሚደብረው ሲጣሉ ብቻ እንጂ እንደዚህ አብረው ሲሰባሰቡ አብረው ሲያሳልፉ ፍቅራቸው እንዴት እንደሚያምርና ብቻ ይሄን ፍቅራችሁን ፈጣሪ ይጠብቅላችሁ። ደግሞ አንድ ቀን ሸጥ አድርጓችሁ ሌላ ነገር እንዳታመጡ እንጂ አሁን ላይ ያሉበት ደረጃ በጣም ነው ደስ የሚለው የምርጥ እና ምርጥ ጓደኛሞች ናቸው ማለት በዚህ ጊዜ ላይ አሁን ትንሽ ወጮንወጪውን ትንሽ ከበድ ይላል። ብቻ ሁሉ ነገር በጣም ውድ የሆነበት ጊዜ ነው እና ያን ሁሉ ጊዜያቸውን መስዋዕት አድርገው ገንዘባቸውን መስዋዕት አድርገው የጓደኞቻቸውን ሰርግ ለማክበር ዱባይ መግባት ማለት ይሄ ራሱ በጣም ትልቅ ነገር ነው። እንግዲህ እንደ እድል ሆኖ የቀሩትም ቀርተዋል፣ የሄዱትም ሂደዋል። በሰላም ተጋብታችሁ ተመለሱ ብላለሁኝ። ያው ከሰርጉ ላይ እንግዲህ እስኪ ጽጌ ቀለበት ታደርጋለች አታደርግም? የሚለውንም እናያለን። ምን አለበት በዛ ሰዓት እሷንም ሰርፕራይዝ ቢያደርጋት ዳኒ። እና አብርሽና ሩታ እንኳን ለዚህ ያበቃችው፣ የምር በጣም በብዙ ፈተናዎች አልፈው ነው ከዚህ የደረሱት። እንግዲህ መልካሙን ዘመን ያምጣላችሁ። ውድ ቤተሰብ ደግሞ ወደዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ አድርጉኝ። ውዶች አበረታቱኝ በባይ